ይሁን የትናንትናው ቪዲዮ ሁላችሁም ላይክ፣ ሀይሚ መልስ ለመስጠት ነው ወይንም እኛን ለማስተማር ነው? አዎ እኛንም ለማስተማር ነው፣ ብሩኬንም ለመፈተን ነው። ይሄንን ልሌ የቻልኩበት ሁለት ነጥቦች አሉ፣ በትናንትናው ቪዲዮ ላይ ሁለት ነጥቦች። እኔ ምኑ ጋር ምኑ ጋር መሰላችሁ? ይሄ ልጅ መውለዱ ጋር ማለት ነው እሱ ጋር ይሄ እድሜያችን የሚፈቅድ ነገር አይደለም ገና ልጅ ነን ምናምን፣ ነገር ይሄ አሁን ላይ የሚሆን ነገር አይደለም፣ ሲል ብሩኬ ሀይሚ ምናለች? በአስራ አራት አመት ውስጥ ም እኮ ይወለዳል። ሴት ልጅ ደግሞ ከአስራ አምስት አመት በላይ ከሆነች ኖርማል ነው፣ ያኔ ትልቅ ነች ለማለት ነው የፈለገችው። ሶ በዛን ጊዜ ደግሞ እሱ ምናለ፣ ማን ነው እንደዛ ያለው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ። ምናልባት ዛሬ እኔን ያወዘጋገበኝ ነገር አለ። ምናልባት ይሄ ነገር ደግሞ እናንተ ውስጥ ተፈጥሮ ሊሆን ይችላል። እኔ ውስጥ የተፈጠረውን ግን እኔ ውስጥ የፈጠረብኝን ቅሬታ የሆነም የተወሰነ ነገር ማለት ፈልጋለኝ ውዶቼ አንድ ነገር ወደ ሚዲያ ይዘው የሚመጡት ብሩኬና ሀይኒ እኛ ሀሳብ እንድንሰጣቸው ወይንም እነሱ ሀሳባቸውን ወደ እኛ ሸር አድርገው እኛን ለማስተማር እስከሆነ ድረስ ደግሞ በዛ ውስጥ ደግሞ ቅሬ ያስባለንን ነገር ሀሳብ የመስጠት ግዴታ አለብን። በዛ ውስጥ እኔ ደግሞ ቅሪ ያሰኘኝ ነገር ሁለት ነጥቦች አሉ። ልጅ ቢፈጠር ብሩኬ ያኒ መለየት ይመጣል የሚለውን አንስቷል። ሀይሚ፣ ደግሞ ሴት ልጅ ከአስራ አምስት ዓመት በላይ ከሆነች ትልቅ ናት የሚለውን አንስታለች። ዛት ሚንስ አሁን እኔ እሷ እኔ የተረዶት ነገር እሷ ብሩኬና ሀይሚ መሀል ምንም ነገር የተፈጠረ ነገር የለም። ምንም እርግጠኛ የሆነችበት ነገር የለም፣ እርግጠኛ የሆነችበት ነገር የለም ስላችሁ፣ በውስጥም በውጭም የፍቅር ጥያቄ አልቀረበላትም። ሶ ግን ተስፋ አለ፣ ዝም ብሎ ተስፋ ነው ያለው። ልቧን የሚያረጋ ነገር ምንም ያገኘችው ነገር የለም። ስለዚህ አሁን እሷ ይበልጡን ዝጋ ምንድነው ምንድን ነው ማለት የፈለገችው በአጭሩ አሁን እኔ ልጅ ዝጋ ቢፈጠርም አንደኛ ከአስራ አምስት ዓመት በላይ ነኝ። ይሄ ተቀባይነት አምኜ እስካደረግኩን ነገር ተቀባይነቱን ኃላፊነቱን ወስዳለሁ ነው ብሩኬ ደግሞ ዝጋ እኔ ያላመንኩበት ነገር ስለሆነ እኔ አልቀበልም። እኔ እና አንቺ እንኳን ስንጣላ ምን እንደሚሆን ምን እንደሚፈጠር እያየሽ ነው። ነገሩ ነው እያለ ያለው ማለት ደግሞ ገና ነን። ወንድ ልጅ መቶ እድሜ ቢሆነው ራሱ ይወልዳል። ሴት ልጅ ግን አላቅም፣ የሆነ የእድሜ ገደብ አለ። እስከዛ እድሜ ገደብ ድረስ ነው። አስቡት በስህተት እንኳን ቢፈጠር ነው። ሌላው ነጥቡ የሃይሜ በስህተት እንኳን ልጅ ቢፈጠር ልጅ ቢወለድ ችግር የለም፣ አላፊነቱ ነው ብሩኬ በስተት እንኳን ልጅ ቢመጣ ተቀባይነት እንደማይኖረውና እሱን እና ሃይሚን እንደሚለያያቸው አንድ የተረዶት ነገር ደግሞ ሌላ ከሱ ምንድን ነው ገና ብዙ ነገር ማየት እንደሚፈልግ ነው። ብዙ ነገር ማየት እንደሚፈልግ ነጻነት። አሁን ልጅ ከመጣ ነጻነት ታጣላችሁ። ስኮ የልጅ አባት ነህ ልጅህን ትናትልም ወይ ምናምን ብቻ ነፃነት ታጣላችሁ። ልጅ ያስራችኋል። እንደገና ደግሞ ያው ልጅ ከሌላ አሁን ላይ ልጅ ካልመጣ እንደፈልጋችሁ ፈታ ትላላችሁ። በማንኛውም ቦታ ላይ አትሳቀቁም። በፈልጋችሁት ቦታ ላይ አሁን ብሩኬ አብዛኛውን ጊዜ ትክታክ ላይ ከሴቶች ጋር ነው። ከሴቶች ጋር ጌም ይጫወታል። እንዲያውም አንዷ ባለፈው ቅጣት ተቀጪ ቅጣት በዘይት ጋጋሚ ነው የማራት ማለት ነው። ሶ ይሄ ነገር ቢፈጠር ነጻነቱን ያሳጣዋል። በቃ ነጻነቱን የሚያሳጣው ነገር ነው። ልክ ልጅ መጣ ማለት ልክ እስር ቤት እንደተገባ ነገር አይሚ ምንም ቢፈጠር ያኔ እምነቱን ኃላፊነቱን እንደምትወስድ ነው እዛ ጋር ያሳየችው። እሱ ግን ምንም ኃላፊነት እንደማይወስድና ላይክ ሊያለያያቸውም እንደሚችል ነው ያወራው ማለት ነው። ላፉ እንኳን ይሁን እንኳን አላለም በፈጣሪ። ሌላው ነገር ደግሞ አሁን ቡሩኬ እና ሀይሚ አንድ ቤት ኖሩ ማለት ተጋቡ፣ ባልና ሚስት ሆኑ ማለት አይደለም። ቡሩኬ የሃይሚ ድህንነት ስለሚያስፈልገው ለዛ ነው ከሷ አጠገብ ያለው እንጂ ተጋብተው ወይንም ፍቅሩን ገልጦላት ምናምን አይደለም። በቃ ድህንነቷ ስለሚያሳስበው ከዚህ በፊት የተፈጠረውን ችግር እናውቃለን። ለዛ ሲል ነው እንጂ ተፋቅረው ምናምን አይደለም። በዚህ መሃል ምንድን ነው ልጅ ውለዱ፣ አብራችሁ ተኙ ብዙ ነገር የምትሉ አላችሁ። ልጅ የምትወልዱት አብራችሁ የምተኙት እኮ ነገ ከህይወታችሁ ጋራ ቀጣይ ይሆናሉ ወይ ይሄ ሰው ከኔ ህይወት ጋራ ይቀጥላሉ ወይ ብላችሁ ካመናችሁት ሰው ጋራ ነው። ሀይሚ የሴት በላይ ናት፣ በክብሩ አትደራደርም። በጣም ጠንካራ ሴት ናት ከሚባለው በላይ ማለት ነው። ይሄ በክብሯ የምትደራደር ሴት አይደለችም። ለዛም ነው ከውርኬ ጋር ለረንደዝ ረጅም ጊዜ የቆዩት፣ እንጂ ይሄ ምንም እንኳን ምንም ነገር ባይመስላት፣ ስለ ክብሯ የምትጨነቅ ባትሆን ኖሮ አንደኛው ሰው እምነቱን ቢያጎል እንኳን አንደኛው ሰው ደግሞ ተቀባይነት ባያደርገው ያ ጥያቄ ይለያዩ ነበር። እነዚህ ልጆች ይሄንን ወድጅላችኋለኝ። ነገር ግን ይሄንን አብሮነታቸውን ደግሞ ሊያጠነክረው የሚችለው ምንድን ነው? ሴት ልጅ አፈቅርሻለሁ የሚባል ጥያቄ ቢቀርብላት ደስተኛ ነት ሀይ ደግሞ የሆነ ቦታ ላይ ቁርጧን አውቃ መቀመጥ ነው የምትፈልገው። እንደተረደሁት ከሆነ ከትናንቱ ጥያቄዎቿ ውስጥ የተረደሁት ነገር ቢኖር ወይንም አፈቅርሻለሁ የሚል ጥያቄ ብቻ የሆነ ቃል ኪዳን ትፈልጋለች። ሴት ልጅ ከአስራ አምስት ዓመት በላይ ከሆነች ትልቅ ናት ብላለች ስለዚህ ሰው እኔ ትልቅ ነኝ እያለችው ነው በቅኔ እኔ ትልቅ ነኝ እያለችው ነው በቅኔ በቃ በስ እያለሁኝ ከዛ በታይ እንኳን አስራ ምናምን ቤት ሆነው ልጆች ይወልዶል ወይ ሴት ልጅ ከአስራ አምስት ዓመት በላይ ከሆነች ደግሞ ትልቅ ነች እኔ ደግሞ ከአስራ አምስት ዓመት በላይ ነኝ እያለችው ነው በቅኔ እና ልቧን የሚያረጋ ጥያቄ ቢጠይቅላት ጥሩ ነው ባይነኝ፣ እንደኒ ማለት ነው። አብሮ ስለኖረ ብቻ ተጋቡ ማለት አይደለም። ምድረ ደነዞች፣ ድንዝዞች አብሮ ስለኖሩ ተጋቡ ማለት አይደለም። በአንድ ጣራ ውስጥ ተኖረ ማለት ተጋባ ማለት አይደለም። ገባችሁ? አይሚ ክብሯን የምትጥል ሰው አደለች። ለክብሯ የምትጨነቅ ሴት ናት። ስለዚህ ይሄንን አብሮነታችሁን ሊያጠነክር የሚችለው ምንድን ነው? ዋነኛው ንጹህ ፍቅር ነው። ዋነኛው ማለት ነው። ንጹህ ፍቅርን ደግሞ ሊያስር የሚችለው ቃል ኪዳን ነው። ቃል ኪዳን እና አይሚ እንደዚህ ስለ ልጅ መውለድም ሆነ ስለ ዕድሜም አታዋራም ነበረ። አንድ ነገር ያመነችበት ነገር ቢኖር ኖሮ ማለት ነው። ሰው ማወቅ የምትፈልገው ነገር አለ ብሩኬ ደግሞ ጠንቅቆ ካሜራ እንዳለ ያውቃል። በቃ እያወራው እውነተኛውን ነገር ነው፣ ልብ ውስጥ ያለውን ነገር ልጅ ቢፈጠር አምኛ አልቀበልም የሚያመንኩበት ነገር አይደለም ብሏል። እንግዲህ ከባድ ነው። ለማንኛውም የሆነ ነገር ደግሞ ካላመንበት ከባድ ነው። ቢፈጠርም እንኳን እኔ አምንበታለሁኝ አልከዳሃም ነገር ነው። ብሩኬ ደግሞ ያው ልጅ ቢፈጠር እንደሚከዳት ነው ሀይሚን የተረደው። ሲ ሶ ይሄ ነገር በጣም አጠራጣሪ ነው ትላላችሁ። ልጅነን አልበሰልንም ምናምን ሀይሚ በስላለች። አንተ ወንድ ልጅ ነህ፣ ልክ ነህ። ገና ይቀረሃል፣ እንተ ይቀረሃል፣ አልበሰልክም። ከጓደኞቹ ጋር ፈታ ማለት ትፈልጋለህ፣ መብትክ ነው አዎ በዝን ሰዓት ትዳር ውስጥ ገብተህ በትዳር መታሰር አትፈልግም። ነገር ግን ደግሞ ሴት ስትሆን ምንድን ነው የሆነ ያላመነችበት ህይወት ውስጥ ምናምን ነገር ስትቆይ በተስፋ በተስፋ በተስፋ ስትቆይ ስትኖር የሆነ አምናበት አምናበት ያ ያመነችበት ነገር አምና የኖረችበት በተስፋ የኖረችበት ነገር መጨረሻ ላይ ሳይሳካ ሲቀር ከእድሜዋ ከጊዜዋ፣ እድሜዋ መውለጃዋ ሰዓት በዛ አሁን ባለችበት እድሜ ላይ ዛሬ ላይ አሁን ባለችበት እድሜ ላይ ሲፈልጓት የነበሩ ሰዎች ነገ አይፈልጓትም። ያለ ሶ ብዙ ነገር ያመልጣታል። ምንድን ነው ይሆን አምና ልቦ አረግቶ እንድትቀመጥ የሚያደርጋት ነገር ብታደርግ እንደ ሀሳብ ጥሩ ነው። ከሁኔቶቹ የተረዷቸው ሀሳቦች ናቸው። እናንተ ደግሞ የተረዳችሁትን ሀሳብ ቪዲዮ እንደጋግማችሁ በማየት አሰባችሁን አስቀምጡ። በኮመንት ይሄን ሃሳብ ይሄ ነው።